በቃ ተመለስ፣ አንቺ ችግር የለውም ተመለስ። በቃ ብቻ ነ ችግር የለውም። ሰው ብላከ ችግር የለውም። ከጓደኛ ጋር አሁን በቃወያለ እም አንተ